ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አየን ያሉላችሁ፣ እግዚአብሔር ይመስገን። ያው በድጋሚ መጥቻለሁ ማለት ነው። ትናንት እንደምትሉት ታውቃላችሁ፣ ሀይሚ አሜሪካ ለሚሄድ ነው ብላ ብሩኬን ፕራንክ እንዳደረገችው የታወቀ ነገር ነው። እና ያው ብዙ ሰው ተቃውሞ እንዳደረገባት ታውቃላችሁ፣ በኮሜንት ማለት ነው። እሱም ማለት ለምንድነው ምንም ቢሆን የፕራንክም ቢሆን አንቺ እንደዚህ አይነት ነገር ማሰብ የለብኝ፣ ቀልድም ቢሆን እንደዚህ አይነት ነገር ማድረግ የለብሽም ብለው ብዙ ነገሮች ተብላለች ማለት ነው። ሆኖም ቀረ ብሩኬ ያው የዱባይ ትኬት እንደቆረጠ ታውቃላችሁ። እና ያው ሰርፕሬዝ ሊያደርጋል ነበረ። ሁለት መቶ ሺህ ስገባ ቃል ገብቼ ልሻለሁ። እሱም ኦልሬዲ ዱባይ ነው የሚወስዳት ቃል ገብቼ ልሻለሁ እንጂ ያላት የት እንደሚወስዳት አልታወቀም። ሆኖም ቀረ ብሩክ ሲያካብር ነው እንጂ ማለት ነው። ትኬቱ የሚስተካከል ነገር ነው ማለት ነው። እንዴት እንደሆነ ታውቃላችሁ። አንድ ሰውም ይታወቃል ባይሎፕራን ልክ ነው። ትኬት የሚቆርጠው ማለት ነው እና ያ ሰው መቼ እንደሄደ እንዳልሄደ ሲስተም ላይ ስለሚታይ በጣም ቀላል ነው ማለት ነው። እንዴት እንደሆነ ታውቃላችሁ? የሚመለስ ትኬት አለ፣ የማይመለስ ትኬት አለ ማለት ነው። እኔ ሳቅ እሱ የቆረጠበት መንገድ የሚመለስ ከሆነም ምንም ብሩ ምንም የሚከስርበት ምክንያት የለም። ሆነም ቀረ ድንገት አሁን በዚህ ሀሳብ ድጋሜ አልወስዳትም እንኳን ቢል ማለት ነው ሲቀጥል ደግሞ ትኬቱን ለቀጣይ ፍላይት ማዘዋወር ይቻላል፣ ማስረዘም ይቻላል ማለት ነው። ምንም ችግር የለውም። ይሄን ያህል የሚያከስርም አይደለም። አንተ በእርግጥ ነገሩ ያናድዳል፣ እሷ እንደዛ ማድረጓ ያናድዳል። ግን ይህን ያህል ብሬን ተከሰርኩ ምናምን ብላ እምቡር እምቡር ማለት የሚያስፈልግ ነገር አይደለም። ኦልሬዲ ሆኖም ቀረ ሀይሚ ትሄዳለች ዱባይ ማለት ነው። ለምን እንደሆነ ታውቃላችሁ? ሀይሚ ትሄዳለች ያልኳችሁ ምክንያት ያስተካክልላታል እርግጠኛ ኔ ወይ ቀጥ ወይ ያኛው ሳምንት ሳትሄድ አቀረም ለምንድን ነው ተቃላችሁ? በመሀል ቪዲዮን ይቅርታ ምናምን ካላድ በኋላ ግንባሯን ምናምን ስማት ነው። በቃ ሀይ ፈታ በይ ምናምን ብሏት ማለት ነው። ከዛ እንደዛ ሲሄድ የሄደው ትኬቱን ሊያስተካክል ነው ብሩክ። ለምን መጠርጠር ትችላላችሁ ተመልካቾች? ማለት ለምንድን ነው ማስተካከላቸው? ነገሮች አሉ ጉዳይ አለኝ አንቺ ቅደሚ ብዬ ነው እቺ ቅዳሜ ብዬ ነው አላት፣ ማለት ነው ለምን ያው ወረድ ላናግር ስላለችው ፕራንኩ ልነግሮ ስለሆነ እሱ ወደ እሱ መጣ ማለት ነው። አንደኛ ሄደው በቃ በዛ ሀሳብ ላይ በቃ ስፈት ለማሰብ ጊዜ አያስፈልግም ማለት ነው። በቃ በሆዱ በቃ ላስተካክሎ ትኬቱን ነው ይ ኦፊስ ምናምን ብሎ ትኬቱን ያስተካከለ ምንም ችግር የለውም ባይ ዘ ወይ ኦንላይን የሚስተካከል ነገር ነውና። እኔ ለእናት ይሄን ያህል እንትን ምናምን የሚባል ነገር የሚያስብል ነገር አይደለም። ሆኖም ቀረ ግን ሀይሚ ዱባይ በጣም ትሄዳለች እርግጠኛ ነኝ ማለት ነው። ይሄን ያህል ለእኔ ብሎ ከሰረ ምናምን የሚያስብል ነገር አይደለም። በእርግጥ መክሰር ሲሆን ጥፋት አጥፍታለች፣ እሷ ጥፋት አጥፍታለች። ወይም ሊያስተምራት ምናምን ፈልጎ ሊሆን ይችላል። እንደዛ ብሎ የተናገረው ማለት ነው። ለምን አንዳንድ ጊዜ አሁን ለምሳሌ የማይመለስ ትኬት አሁን ለምሳሌ ማይስተካከል ነገር ሲሆን ከባድ ነው። ከባችሁ አይደለ? ከባድ ነው ያልኳቸው ምክንያት ምንድነው? ማይስተካከል ከሆነ አይስተካከልም፣ ጸጸት ይሆናል። የሚስተካከል ከሆነ ደግሞ ይስተካከላል። ለምን ወዲያው ይስተካከል፣ ችግር የለውም፣ ጣጣ የለውም። ቢላል ነገ ሌላ ስታስደግማለች ማለት ነው። ግን አይ ቆይሲ እንደሚሆኑ አድርጋለሁ ነው ያላት ማለት ከሰማችሁት ማለት ነው ችግር የለውም። እኔ አንቺ ከገንዘብ አንቺ ትበልጭብኛለሽ። ገንዘብ ምንም ችግር የለውም። ገንዘብ እዚህ ጋር ማተር አያደርግም ማለት ነው ብሩኬ። እና ሆኖም ቀረም ሃይሚም እንደምትሄድ ነው ትኬቱ እንደሚስተካከልላት ነው እና ብሩክ ሃይሚን ትኬት ያስተካከልላታል። እርግጠኛ ነ እኔ ሀንድረድ ፐርሰንት ነግራቸዋለሁ። ተስተካክሎ ይሄዳሉ ማለት ነው። ለምን አውቁ? እሱ ያው እሱን ብድር በምድር ልመልስ ብሎ ነው ፕራንክ። እሱ ራሱ ሃይሚን ፕራንክ እያደረጋት ነው ለምን ትኬቱን ቆርጦላት ሊሆን ይችላል። እኔ መጀመሪያ የጠርጥሬ የፓስፖርቷን ሲቀበል ትኬት እንደሚቆርጥላት ያው ሰርፕራይዝ ሊያደርጋት እንደሆነ ገብቶኛል። ነገር ግን እሱ አይደለም ፖይንቱ ማለት ነው። እሱም ተመልሶ ሀይሚን ብራንክ እያደረጋት ነው። እናንተ ግን እኔ ትሰርቡኛላችሁ። ብራንክ እያደረጋት ነው ለምን እንደሆነ ታውቃላችሁ? በቃ እሱም እዛው ፕራንክ ለማድረግ ጊዜ ምናምን አይትበላል። አንዳንድ ጊዜ ያሰባችሁት ነው የሚመጣላችሁ። እዛ ሆኖ እንደዚህ እንደዚህ እኮ ያልኩክ ምናምን ትናንት እኮ የውሸት የለ ምናምን ስትል፣ እንዴ እኔ እኮ ቆርጬልሽ ነበር ዕድልሽ እናበላሸሽ ይላታል ማለት ነው። በቃ አለቀ፣ ይሄ ነው ማለት ነው። እና በቃ ትናንት እሷን እንደዛ ለቅጥል ሊያደርጋት እሷም እሱም ደግሞ በተራ እሷን ያናዳታል ማለት ነው። ግን ሆኖም ቀረም። ሀይሚ ዱባይ በጣም ትሄዳለች። የእውነት የምነግራችሁ ማለት ለምን ትናንት የሄደበት አንግል ቻውስ ሳይላት ለመጨረሻ ለመጀመሪያ ጊዜ ቪዲዮ ሳይሰነባበቱ ቪዲዮ የተዘጋበት ቪዲዮ። ሁለተኛ ደግሞ ማለት ነው፣ ትክክል ይስተካከላል ሚስተካከል ነገር ነው። እኔ አሁን ዱባይ ነው ያሉት፣ ምንም ችግር የለውም። ካልሄዳችሁ ሲስተም ሊሄድ ይታያል ማለት ነው። መቼ እንደበረራችሁ መቼ እንደ ማራዘም ነው ቀኑን፣ ታራዝሙታላችሁ። ምንም ችግር የለውም። የተወሰነ ብር ነው የምከፍሉት። ይህን ያለም ብር የሚጨመር ነገር አይደለም። ትኬት ምንም ችግር የለውም። ትንሽ ብር ከፍላችሁ ታራዝሙታላችሁ ማለት ነው። ይሄን ያህል ከስር ያለው ምናምን ካለ አልኮ ደግሞ አይከስርም። ገባችሁ አይደለም? የሚከስር ነገር አይደለም። ለምን ትኬት ይመለሳል፣ ተመላሽ ይሆናል ማለት ነው። ግን የቆረጡበት ትኬት መንገድ ይለያያል፣ እንደዛ ስላችሁ። አሁን ለምሳሌ አሁን በጣም በርካሹ ከቆረጡ ላይመለስ ይችላል። ኤርላይንስ ምናምን ከቆረጡ ግን የሚመለሱ የሚመለስ ይሆናል ማለት ነው። ብዙ ጊዜ ዱባይ ተመላልሽ ስለማቅ እና ለዛ ምንም ችግር የለም፣ አትጨነቁ ቤተሰብ። እኔ ትሄዳለች። የሀይሉ ወዳጆች እርግጠኛ ሃይ ሀይሚ ዱባይ ትመጣለች። ከብሩክ ጋራ ፈታ ብለው ጸዳ ብለው አብሮ ይሆናሉ ነው የምላችሁ ማለት ነው። እና ለምን እንደሆነ ታውቃላችሁ? በብሩክ በሃይሚ ይደራደር ብሩክ በሃይሚ ይደራደር ማለት ለምን ነገሮችን ሁሉ ያደርግላታል፣ ይሆንላታል። ለዛም የምትፈልገውን ነገር ስለሚያደርግላት ያው ብታስቀይመው፣ ምንም ብትሉም በሱ አይጨክንም። ለዛ ያስተካከልላታል። ለዛ ትሄዳለች ዱባይ።